ቱ አንድ ደቂቃ ለመኑ የአዳራሹ ታዳሚም ይፈቀድላቸው በሚል ስሜት አጨበጨበ። ጋዜጠኛው በአንድ ደቂቃ ሐሳብትን ይጨርሱ ብሎ ፈቀደ። በዚያች በልመና ባገኟት አንድ ደቂቃም ወደ ሺሞን ፔሬዝ ዞረው ጣታቸውንም እየቀሰሩ አንተ ነፍሰ ገዳይነ በባህር ዳርቻ የተገደሉ ህፃናትን አስክሬን አይቻለሁ የአንተ ሀገር የቀደሙ ሁለት ጠቅላይ ሚኒስትሮች ታንክ እየነዱ ወደ ፍልስጤም መግባት ነፍሳቸውን የሚያስደስታቸው ነገር እንደሆነ ሲናገሩ አስታውሳለሁ። ቢያንስ አንተ የጥፋተኝነት ስሜት ይሰማሃል ብዬ ጠብቄ ነበር። በዚህ አዳራሽ ውስጥ አንተ በጋዛ ስለተገደሉ ሰዎች በኩራት ስትናገር ሲያጨበጭቡልህ ሰያዝኛለሁ እያሉ ንግግራቸው ሳያልቅ በተማጽኖ የተገኘችው አንድ ደቂቃ አለቀች። ጋዜጠኛው ክቡር ጠቅላይ ሚኒስትር ሰዓቶን ጨርሰዋል አላቸው። ኤርዶሃን ግን ሊሰሙት አልወደዱም። ተቆጡ። እጅግም ስሜታዊ የሆነው የጋዛን በደል መተረክ ቀጠሉ። አወያዩ ጨከነባቸው። ከዚህ በላይ እንዲናገሩ አልፈቅድም አለ። እሳቸውም ተናገሩ ለዚህ ሰው እያሉ ወደ ፔሬዝ እያመለከቱ 25 ደቂቃ እንድናገር ፈቀድክለት፣ ለእኔ ግን 12 ደቂቃ? ይገርማል። ከዚህ በኋላ በዳቮስ ከተማ የምመጣ አይመስለኝም። መድረኩን ረግጠው ወጡ። አንድ ደቂቃ የተማጸኑበትን መድረክ በዚህ መልኩ ረግጠው የወጡት ኤርዶሃን አገራቸው ሲገቡ ዋን ሚኒት የሚለውን መፈክር ያነገቡ ሚሊዮኖች በአድናቆት ተቀበሏቸው። ዋን ሚኒት የምትለው ቃላቸው በቱርክ ለተለያዩ ምርቶችና አገልግሎቶች ብራንድ እስከ መሆንም በቃች። እንዲያም ሆኖ ያ የዳቮሱ መድረክ ለሙስሊሞች የተደረገ ተጋድሎ ተደርጎ ተመዝግቦላቸዋል። አሁን በጋዛ በሚካሄደው ጦርነትም የፍልስጤም ሙስሊሞች ጠበቃ ሆነው የሚከራከሩት የሳውዲው መሪ አሊያም የግብፅና የኤምሬቶች ፕሬዝዳንቶች አይደሉም ራሳቸው ኤርዶሃን ናቸው። ኤርዶሃን በሌላው ዓለም ለሚኖሩ ሙስሊሞች የሚያደርጉት ተጋድሎና የሚሰጡት ከለላ ከግብፅም ጋር አቆራርጧቸው ነበር። የሙስሊም ወንድማማቾች ሕብረት መሪ የነበረው መሐመድ ምርሲን የፈነቀሉት የአሁኑ የግብፁ ፕሬዚዳንት ሲሲ የአድራጎታቸው ስላልተወደደ ከቱርክ ጋር ዲፕሎማሲያዊ መቆራረጥ ውስጥ ገብተው ነበር። የህብረቱ ሰዎችም በቱርክ ጥበቃ ከለላና ድጋፍ እየተደረገላቸው እስካሁን ድረስ እንዳሉ ይነገራል። ለሙስሊሞች እንዲህ ያለ ክርክር የሚያደርጉት ኤርዶሃን በሀገራቸው ላሉ ህዳጣን ኩርዶችና ክርስቲያኖች ግን በጎ አመለካከት የላቸውም። ለሚፈጠሩ ችግሮች ሁሉም እነዚህን ተጠያቂ አድርጓቸዋል የሚል ትችትም ይቀርብባቸዋል። አምባገነናዊ ጠባያቸው በአገሪቱ የነበረውን ዴሞክራሲ ሸርሽሮ፣ ተቃዋሚዎችን በእስር ቤት አጉሮ፣ ህገ መንግስትን ቀይሮ፣ ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነትም አዘዋውሮ ብቻ አልበቃውም የአገሪቱን ስምም እስከ መቀየር አድርሷቸዋል። በ1923 በገማላታ ቱርክ ከኦቶማን ኤምፓየር ወደ ሪፐብሊክ ኦፍ ተርኪ የተቀየረችው ያች አገር ይህንን ስምም እንድትይዝ የተደረገው አገሪቱን ሃይማኖታዊ መንግስት የሌላት መሆኗን ለማመልከት በሚል ነበር። የገማላታ ቱርክ ስራና ሌጋሲ የማይጥማቸው ኤርዶዋን ቱርክን የበለጠ የሚገልጻት ተርኪ የሚለው ሳይሆን ተርኪዬ የሚለው ነው ብለው ከሶስት ዓመት በፊት ቀይረውታል።